አብይ ኤርትራ ላይ እንዳይተኩስ አድርገናል ሲል የፋኖ አመራሩ ተናገረ። የጎጃም ፋኖ ሁለተኛ ሰው አስረስ ማረ ዳምጠ የምስራቅ አፍሪካን ቀንበር የተሸከመው ፋኖ ነው ያለ ሲሆን፣ ፋኖ ቀንበሩን ባይሸከም ኑሮ ብልጽግና ሻቢያ ላይ ጦርነት ሊከፍት ይችል ነበር በማለት ፋኖ የሻቢያ የውክልና ጦርነት ሰለባ መሆኑን በይፋ ተናግረዋል። መከላከያ አመራሮች ከሰሞኑ በተደጋጋሚ ፋኖ የባዕዳንን ተልእኮ ይዞ የሚንቀሳቀስ ኃይል ነው በማለት ሲከሱ የተደመጡ ሲሆን የአስረስ ንግግረም የመከላከያ አመራሮቹን አቋም የሚያረጋግጥ ይሆን የሚል ጥያቄን አስነስቷል። በሌላ በኩል መከላከያ ሰራዊት በጎጃም ከ200 በላይ ፋኖችን ደመሰስኩ የሚል ሪፖርት አቅርቧል። በዝርዝር እናስደምጣችኋለን። የአራት ኪሎ ወታደራዊ ስብሰባ ሻብያን አስደንግጧል። ከሰሞኑ የአሜሪካና ፈረንሳይ ጦር አዛዦች ከጠቅላይ ሚኒስትር አብይ አህመድ እና ፊልድ ማርሻሉ ጋር መምከራቸውን ተከትሎ ኤርትራ የተቃውሞ መግለጫ አውጥታለች። በወታደራዊ አጋርነት ፕሮፓጋንዳ አንንበረገግም ሲልም ተደምጧል። እንመለስበታለን። አረጋ ከበደ ትእዛዝ ሰጡ። በአስቸኳይ እርምጃ ይወሰድ ሲሉ ለክልሉ ከፍተኛና መካከለኛ አመራሮች ትእዛዝ አውርደዋል። ትእዛዙ ከፋኖ ኃይሎች እንቅስቃሴ ጋር የሚያያዝ ነው። በዝርዝር እናስደምጣችኋለን። ፈረንሳይ ከሩሲያ ጋር ጦርነት ሊጀመር ይችላል በሚል ፍራቻ የብሔራዊ አገልግሎትን በድጋሚ ልትጀምር መሆኑንም በዜናችን ተካትቷል ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የራሳችሁ የተወደዳች አንዳፍታ ሚዲያ ቤተሰባዎች ከአንዳፍታ ላሁኑ መደመጥ መደምጥ አለባችሁ ያናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው።

ጎጃም ፋኖ ሁለተኛ ሰው አስረስማር ዳምጠ የምስራቅ አፍሪካን ቀንበር የተሸከመው ፋኖ ነው ያለ ሲሆን ፋኖ ቀንበሩን ባይሸከም ኑሮ በብልጽግና ሻቢያ ላይ ጦርነት ሊከፍት ይችል ነበር በማለት ፋኖ የሻቢያ የውክልና ጦርነት ሰለባ መሆኑን በይፋ ተናግሯል። መከላከያ አመራሮች ከሰሞኑ በተደጋጋሚ ፋኖ የባዕዳንን ተልዕኮ ይዞ የሚንቀሳቀስ ኃይል ነው በማለት ሲከሱ የተደመጡ ሲሆን የአስረስ ንግግርም የመከላከያ አመራሮቹን አቋም የሚያረጋግጥ ይሆን ወይ የሚል ጥያቄን አስነስቷል። በሌላ በኩል መከላከያ ሰራዊት በጎጃም ከ200 በላይ ፋኖች እንደመሰስኩ የሚል ሪፖርት አቅርቧል። በአማራ ክልል ሻቢያ እጁን አስገብቷል የሚለው መላምት በማዕከላዊ መንግስቱ ተደጋጋሚ የሚነሳ ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ ከአራት ሳምንት በፊት በፓርላማ በነበራቸው ቆይታ የኤርትራ መንግስት ውስጥ ላሉ ታጣቂ ኃይሎች ጥይት ማቀበሉን ያቁም እየተመለከትን ነው በማለት እንደሌለት ገልጸው ነበር። በተመሳሳይ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በቅርቡ ዲፕሎማቶች በተገኙበት መድረክ ላይ ሻቢያ በኢትዮጵያ ውስጥ ግጭት እጁን አስገብቷል ሲሉ የአማራ ፋኑ ታጣቂዎችን ይደግፋሉ ሲሉ ከሰው ነበር። ታዋቂው የእንግሊዙ ተነባቢ መጽሔት ዘ ኢኮኖሚስት በቅርቡ የፋኖም ሻቢያና ህወሓት ኮማንደሮች በሱዳን ተገናኝተዋል ሲል ምንጮቹን ዋቢ በማድረግ ዘግቧል። ስለዚሁ የዘ ኢኮኖሚስት ዘገባ የጎጃም ፋኖ አመራሩ አስረስ ማረዳምጠ ማብራሪያ አቅርቧል። ሆኖም ይህ የፋኖ አመራሩ ማብራሪያ አስረስ ራሱ በአነሳው ድንጋይ የተወገረበት ሆኗል። የፋኖ አመራሩ ለእነሱ ቅርበት ለሆነ ልሳን በሰጠው ቃለ መጠይቅ የሱዳን ውይት ውይይት መደረጉን አምኖ ዘ ኢኮኖሚስት ያን መረጃ ካወጣ በኋላ ጥምረቱ እድገት አሳይቷል ሲል ፋኖ ከሻቢያ ጋር የጀምረው ያልተቀደሰ ጋብቻ ላቅ ያለ ደረጃ ላይ መድረሱን አምኗል። ፋኖ የምስራቅ አፍሪካን ቀንበር ተሸክመዋል። ብልጽግና ከኛ ጋር ውጊያ ባይጀምር ኑሮ ኤርትራ ላይ ጦርነት ይከፍት ነበር። ስለዚህ የቀጠናውን ሀገራት ሸከም ተሸክመናል። ስለዚህም የቀጠናው ሀገራት ሊያግዙንና ሊደግፉን ይገባል በሚል አነጋጋሪ አስተያየት ሰጥጧል። ይህ የፋኖ አመራሩ የመዘዘው ሰይፍ ግን መልሶ ራሱ ላይ ሲወረወርበት ታይቷል። አስረስ ማረ በአጭር ቋንቋ እያለ ያለው እኛ የኤርትራን ጦርነት ለመዋጋት ዝግጁ ነን የሚል ነው። ይህ ደግሞ ፋኖ እንደ ሻቢያ ላሉ የውጭ ኃይሎች ተላላኪ ነው የሚለውን የመንግስትን ክስ የሚያስረግጥ ሆኗል። የአመራሩ ይህ አስተያየት መንግስት ለፕሮፓጋንዳ ሲል ያሰራጨውን እውነት መሆኑን ያሳየ ነው ሲሉ አስታየት ሰጫዎች ተናግረዋል። ይህ በእንዲ እንዳለ መከላከያ ሰራዊት በጎጃም ከ200 በላይ ፋኖችን ደመሰስኩ የሚል ሪፖርት አቅርቧል። የምስራቅ ዝ ከህዳር 3 እስከ ህዳር 17 ቀን 2018 ዓ በሰሜን ጎጃም በምዕራብ ጎጃምና በአዊ ብሔረሰብ አስተዳደር የፋኖ ኃይሎች ላይ ኦፕሬሽን ማድረጉን ገልጧል። በዚህም ኦፕሬሽን 29 የፋኖን ኃይል ደምስሼ 30 በማቁሳል 24 መማረክ ችያለው፣ ያለ ሲሆን 10 ደግሞ እጅ ሰጠውኛል ብሏል። በስምሪቱ አንድ መትረየስ፣ 48 ክላሽ፣ 62 የቃታ መሳሪያ፣ 3 ቺቺ፣ አምስት ቦምብ፣ 8 ሽጉጥ፣ አራት የመገናኛ ሬዲዮ ቱሪያ ስልክ 1250 የተለያዩ ጥይት ወይም ተተኳሾች ሲማረኩ በተጨማሪም አንድ ድሽቃም ስድስት መትረየስ ሶስት ስናይፐርና በርካታ ተተኳሽ ማውደምች እያለው ሲል በሪፖርቱ ጠቅሷል። የአውሮፓና አሜሪካ ጄኔራሎች ወደ ኢትዮጵያ ማቅናታቸው ኤርትራን አስደንግጠዋል። ከሰሞኑ ከአውሮፓ ሀገራት ከጣሊያን እስከ ፈረንሳይ እንዲሁም የኃያሉ አሜሪካ የጦር ጄኔራሎች ተከታትለው ወደ ኢትዮጵያ ማቅናታቸው ኢሳያስ አፈወርቄን አስደንብረዋል። የአስመራ ባለሥልጣናት የተለያዩ ሀያላን ሀገራት ጄኔራሎች ወደ ኢትዮጵያ ቅንታው የኢትዮጵያን ወደ ቀይ ባህር የመግባት ፍላጎት እንደሚደግፉ መግለጻቸው አስደንግጧቸዋል። ከሰሞኑ ወደ ኢትዮጵያ ቀነው የጣሊያን ባህር ኃይል አሰብ ላይ ለመሰማራት ከተዘጋጀው የኢትዮጵያ ባህር ኃይል ጋር ለመስራት ስምምነት ተፈራርሟል። ጣሊያን ወደ ቀይ ባህር ለመግባት በዝግጅት ላይ ለሚገኘው የኢትዮጵያ ባህር ኃይል አጋርነት ባሳየች ማግስት የፈረንሳይና አሜሪካ ጀኔራሎች ተከታትለው አዲስ አበባ ገብተዋል። የሀያላን ሀገራት ጄኔራሎች ፊታቸውን ወደ ኢትዮጵያ ማዞር ያስደነገጣቸው የአስመራ ባለስልጣናት በወታደሮ የአጋርነት ፕሮፓጋንዳ አንበረግግ የምያሉ ነው። የተለያዩ ሀገራት የጦር ጄኔራሎች በአዲስ አበባ ጉብኝት ማድረጋቸውን የኢትዮጵያ ባለስልጣናት ከአሰብ ጋር በማገናኘት እያደናገሩ ነው ስትል ኤርትራ ክስ አሰምታለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ መንግስት የተለያዩ ሀገራትን የጦር ጀኔራሎችን የአዲስ አበባ ጉብኝት ለሌላ ዓላማ እየተጠቀመበት ነው ብለዋል። የማነ በጉዳዩ ላይ በይፋዊ ኤክስ ገጻቸው ባሰፈሩት ጽሑፍ ኢትዮጵያ የውጭ ሀገራት ጦር አዛዦችን ጉብኝት ከባህር በር ጥያቄ ድጋፍ ጋር እያያየዘችው ነው ሲሉ ክስ አቅርበዋል። ምንም እንኳን የኤርትራው ቃል አቀባይ የጦር ጄኔራሎች ጉብኝትን ከባህር በር ጋር በተያያዘ ለተዛባ ዓላማ ውሏል ቢሉም ኢትዮጵያ በፈለገችው ጉዳይ ላይ የማተኮር ሙሉ መብት አላት። ኢትዮጵያ እንደ ሉዓላዊ ሀገር ባነሳችው የባህር በር ጥያቄ ላይ የሀገራትን አጋርነት ለማግኘት ወደ አዲስ አበባ ያቀኑ የጦር ጄኔራሎችን በጉዳዩ ላይ ማግባባቷ የሚጠበቅ ነው። ኢትዮጵያ ወታደራዊ ግንኙነቶችን ከባህር በር ጋር ማያያዟን የኮነኑት የማነ የውጭ ወታደራዊ አዛዦች በአዲስ አበባ ያደረጉት ጉብኝት መደበኛና የተለመደ ነው ብለውታል። የማነ ክስ ባቀረቡበት ጽሑፍ የኢትዮጵያ መንግስት ወታደራዊ ጉብኝቶችን የባህር በር ለማግኘት ከሚደረገው ጥረት ጋር በማያያዝ ገልጽ ድጋፍ እንዳገኘ አድርጎ እያቀረበ ነው ብለዋል። የማና አክለውም ከባለቤቶቹ በላይ አዋቂ ሆነው የጣሊያን የባህር ኃይል፣ የአሜሪካ ጦር፣ የአፍሪካ እዝ አዛዥ ጄኔራል ይገኛል እና የፈረንሳይ ወታደሮች አዛዦች በአዲስ አበባ ያደረጉት ጉብኝት ስለ ባህር በር አይደለም ብለዋል። ምንም እንኳን የማነ ወታደሮች አመራሮቹን ተቀብላ ካስተናገደችው ከኢትዮጵያ በላይ የውይይቱን ይዘት አውቀዋለሁ ቢሉም በአዲስ አበባ ከባህር በር ስምምነት እስከ ቀይ ባህር ደህንነት ተመክሯል። አረጋ ከበደ ትዕዛዝ ሰጡ። በአስቸኳይ እርምጃ ይወሰድ ሲሉ ለክልሉ ከፍተኛና መካከለኛ አመራሮች ትዕዛዝ አውርደዋል። ትዕዛዙ ከፋኖ ኃይሎች እንቅስቃሴ ጋር የሚያያዝ ነው። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በክልሉ የተለያዩ አካባቢዎች ገቢ ለመሰብሰብ በሚል የተዘረጉ ኬላዎች በፍጥነት እንዲነሱ ለክልሉ ገቢዎች ቢሮ ትዕዛዝ ሰጠዋል። ይህን ትእዛዝ ተላልፎ በተገኘ ማንኛውም የመንግስት አካል ላይ የጸጥታ ኃይሎች ለሚወስዱት እርምጃ ቢሮው ኃላፊነቱን የማይወስድ መሆኑንም አስታውቋል። ቢሮው ይህንን ያሳወቀው በክልሉ የዞንና የከተማ አስተዳደር ስር ላሉ የገቢዎች መምሪያዎች ከትናንት በስቲያ ረቡዕ ኅዳር 17 ቀን 2018 ዓ ም በጻፈው ደብዳቤ ነው። መስሪያ ቤቱ ትእዛዙ ለመምሪያዎቹ ያስተላለፈው የአማራ ክልልን የኢኮኖሚ እንቅስቃሴ ገትተዋል የተባሉ ኬላዎች እንዲነሱ ከክልሉ ሰላምና ጸጥታ ቢሮ ደብዳቤ ከተጻፈለት ከአንድ ሳምንት ገደማ በኋላ ነው። በአማራ ክልል የተለያዩ አካባቢዎች የተቋቋሙ ኬላዎች የግብርናና የኢንዱስትሪ ምርት እንቅስቃሴን ሲያስተጓጉሉና ሲያዘገዩ እንደነበር በደብዳቤው የጠቀሰው የክልሉ ገቢዎች ቢሮ ያልተገባ ክፍያ በማስከፈል የምርት ዋጋ እንዲጨምር ማድረጋቸውን አትቷል። እነዚህ ድርጊቶች የኑሮ ውድነትን በማባባስ በሸማቾች ላይ ጫና ማሳደራቸውንም ደብዳቤው አክሏል። የምርቶች የመጫንና የማራገፍ አገልግሎት ክፍያ መሰብሰብ ያለበት አገልግሎቱ በተሰጠበት ከተማም አሊያም ቦታ መሆን እንዳለበት ክልሉ ባወጣው ደንብ ቢደነግገም ከስፍራው ርቆ ባሉ ኬላዎች ተደራራቢ ክፍያዎች እየተጠየቁ መሆኑን ቢሮ በደብዳቤው አስፍሯል። ኬላዎቹ የተቋቋሙት በተለያዩ ከተሞች መውጫና መግቢያ በሮች ላይ የተሽከርካሪ እንቅስቃሴዎች በሚበዛባቸው ቦታዎችና በተለያዩ የገጠር ቀበሌዎች እንደሆነ ቢሮው አመላክቷል። በአማራ ክልል ገቢዎች ቢሮ የከተማ አገልግሎት ገቢ ባለሙያ የሆኑት አቶ አሰፋ ወርቅዬ ዞኖችና ከተሞች ኬላዎችን ሲያቋቁሙ የነበረው ገቢን ለመሰብሰብ በሚደረግ ጥረት እንደነበር ለኢትዮጵያ ኢንሳይደር አስረድተዋል። ሆኖም በተወሰኑ ኪሎ ሜትሮች ልዩነት የሚቋቋሙ ኬላዎች በመበራከታቸው የአሽከርካሪዎች መጉላላት ማስከተሉን እንዲሁም በእነዚህ ቦታዎች የሚጠየቁት ክፍያ የምርት ዋጋ ጭማሪ እንዲኖር ማድረጉን አብራርተዋል። አሽከርካሪዎች ለምርቶች መጫንና ማራገፍ አገልግሎት የሚጠየቁት ክፍያ አንድ ቦታ ላይ ከከፈሉ በሌሎች ኬላዎች ላይ ክፍያ የፈጸሙበትን ደረሰኝ አሳይተው ማለፍ ይገባቸው እንደነበር ባለሙያው ይገልጻሉ። ችግሩ ድግግሞሽ ክፍያ መጠየቃቸው ነው የሚሉት ባለሙያው ይህ አሰራር እንዲቀየርና ኬላዎቹ እንዲነሱ ውሳኔው መተላለፉን ተናግረዋል። የአማራ ክልል ምክር ቤት ባለፈው ዓመት ታሳስ ወር ያጸደቀው የከተሞች የአገልግሎት ገቢ አሰባሰብና ታሪፍ ማሻሻያ ደንብ ምርቶችን ለመጫንና ለማራገፍ የሚሰበሰበው ክፍያ በቁጥር አስቀምጧል። ክፍያው ለግብ የግብርና ምርቶች በኩንታልና በኪሎ ለእንስሳት ደግሞ በአንድ ከብትና በአንድ ዶሮ ተሰልቶ እንደሆነ ደንቡ ይዘረዝራል። የደንብ ውጤቶች ክፍያ የሚሰላው በሜትር ኪዩብ ተለክቶ እንደሆነም በደብዳቤው ላይ ሰፍሯል። ቢሮው በዚሁ ደብዳቤ በህገወጥ መንገድ የተቋቋሙ ሲል የገለጻቸው ኬላዎች ከሚመለከታቸው የጸጥታ አካላት ጋር በመቀናጀት በፍጥነት እንዲነሱም ትዕዛዝ ሰጥቷል። ይህን ክልከላ ተላልፎ የተገኘ ማንኛውም የመንግስት አካል ላይ የጸጥታ ኃይሉ ለሚወስደው እርምጃም ኃላፊነት የማንወስድ መሆኑን እናሳውቃለን ሲልም ቢሮ አስጠንቅቋል። ፈረንሳይ ከሩሲያ ጋር ጦርነት ሊጀመር ይችላል በሚል ፍራቻም የብሔራዊ አገልግሎትን በድጋሚ ልትጀምር ነው። ፈረንሳይ ከሩሲያ ጋር ግጭት ሊፈጠር ይችላል በሚል ፍርሃት ምክንያት የተወሰነ የወታደራዊ አገልግሎት አይነትን ዳግም ልትጀምር መሆኑ ተሰማ። የወታደራዊ አገልግሎት ምልመላ ከተቋረጠ ከ25 ዓመታት በኋላ በሚጀምረው አገልግሎት የሚሳተፉ ወጣት ወንዶችና ሴቶች ለአስር ወራት እየተከፈላቸው በፈቃደኝነት ወታደሮች ስልጠና እንዲያገኙ ይደረጋል። አደጋን ለማስወገድ ብቸኛው መንገድ መዘጋጀት ነው ሲሉ ፕሬዚዳንት ኢማኑኤል ማክሮን በደቡብ ምስራቅ ፈረንሳይ ግሬኖብል አቅራቢያ በሚገኝ ጦር ሰፈር እቅዱን ሲያስታውቁ ተናግረዋል። አገሪቱን ለመከላከል ዝግጁ ለመሆንና ለመከበር መዘጋጀት አለብን ብለዋል። አዲሱ ብሔራዊ አገልግሎት ከወራት በኋላ መተግበር የሚጀምር ሲሆን ተሳታፊዎች በወር ቢያንስ 800 ዩሮ ይከፈላቸዋል። በዚህ እርግጠኛ መሆን በማይቻልበት ዓለም ውስጥ ጦርነት እየተባባሰ ነው ብለዋል ማክሮን የጦር ኃይሉ ከሚቀላቀሉት ወጣቶች ተጠቃሚ ይሆናሉ ሲሉ አክለዋል። ይህ በወጣቶቻችን ላይ የመተማመን ተግባር ነው ብለዋል። ፈረንሳይ በአሁኑ ጊዜ ወደ 200000 ጦር ሲኖራትና ተጨማሪ 47000 የተጠባባቂ ወታደሮች አሏት። አዲሱ እቅድ ባለሙያዎችን የተጠባባቂ ወታደሮችንና በጎ ፈቃደኞችን ያቀፈ ይሆናል። የሩሲያን ጥቃት በመፍራት በተለያየ ቁጥር የወታደራዊ አገልግሎት መርሃ ግብሮችን ከጀመሩ አገሮች መካከል ፈረንሳይ አንዷ ያደርጋታል።